የቀይ ሽንኩርት ውሃና የቫዝሊን ውህድን እንዴት ለጸጉራችን መጠቀም እንዳለብን የሚረዳንን የአሰራር ዘዴዎች እና አጠቃቀማቸውን እስከነ ጥቅማቸው ላስዳስሳችሁ መጥቻለሁ። መልካም ቆይታ ይሆንላችሁ። ህንዳውያን ጸጉራቸውን ለማሳደግ የሚጠቀሙት አንድ ሚስጥራዊ ውህድ አለ። ፀጉራቸው እንደ ራፑንዘል ተንዣርግጎ ሲወርድ ሲታይ እጅግ ያስቀናልም ያስጎመጃልም። ያው እኛም በቻልነው መጠንና አቅማችን በፈቀደው መጠን ጸጉራችንን ከመንከባከብ ወደኋላ አንልም። የሚስጥራዊ ውህድ ምንድን ነው ብላችሁ ለምስማት እንደጓጓችሁ እርግጠኛ ነኝ። ይህ ውህድ ከቀይ ሽንኩርት ጭማቂና ከቫዝሊን የሚሰራ ውህድ ሲሆን አሰራሩ እንደሚከተለው ላሳያችሁ። ይህን ግብአት በመቃባታችሁ የምታገኙት ጥቅሞች አሉ። የመጀመሪያው የፀጉር እድገትን ለማፋጠን ይረዳል። ሌላኛው ደግሞ የፀጉር መሰባበርንም ሆነ መበጣጠስን ለማስቀረት ይረዳል። ተፈጥሯዊ ግብአቶች ስለሆኑ ምንም አይነት ተያያዥ ጉዳት የላቸውም። ይህን ስትጠቀሙ እንደው ምናልባት ካልተስማማችሁ ወዲያውኑ ከመጠቀም ብትታቀቡ መልካም ነው። ይህን ውህድ ተጠቅማችሁ ያላችሁን ሀሳብ፣ አስተያየት በኮመንት መስጫ ቦታ ላይ አስፍሩልኝ። የቀይ ሽንኩርት ጭማቂ ታዲያ ለምን ይረዳል ካላችሁ፣ ሽንኩርት ከምግብነት በዘለለ ጸጉራችን እንዲበዛና እንዲያድግ የሚያድረግ ጠቀሜታ አለው። ይህም በውስጡ ባለው ሰልፈር አማካኝነት ጸጉር እንዲያድግ ስለሚያደርግ ነው። ሽንኩርት ጸጉራችን እንዲያምር ብቻ ሳይሆን የተነቃቀሉ ጸጉሮችም እንደገና እንዲበቅሉና እንዲያድጉ ያደርጋል። ቫዝሊን ወይንም ፔትሮሊየም ጄሊ ደግሞ ወይንም በተለምዶ ቫዝሊን እያልን ነው የምንጠራው የውበት መጠበቂያ ነው እጅግ በርካታ ለየት ያሉ ጠቀሜታዎችም አሉት ነገር ግን እነዚህ ጥቅሞቹ በብዙዎች ዘንድ ባለመታወቃቸው በተለይ በሀገራችን አነስተኛ ገቢ ያላቸው ሰዎች የሚጠቀሙትና ብዙ ጥቅም የማይሰጥ መዋቢያ ተደርጎ ይወሰዳል የሚገርመው ግን ቫዝሊን እጅግ በጣም ብዙ የማንጠብቃቸው ጥቅሞች አሉት። ቀጥለው የተዘረዘሩትን ነጥቦችን ከጥቅሞቹ መካከል ይገኙበታል እና ይመልከታቸው። የመጀመሪያው ማስቲካ ተለጥፎባቸው የተበላሹ ወለሎች አሊያም ሌሎች እቃዎችን ቫዝሊን በመቀባት ማስለቀቅ ይቻላል። ቫዝሊን ቅንድብ፣ የአይን ሽፋሽፍትን ለማጥቆርና ለማሳደግ እንዲሁም እንዲበዛ ለማድረግም ያግዛል። ይህንንም ወደ መኝታችን ስናመራ መቀባትና ጠዋት መታጠብ ይገባል። ዓይናችን ላይ የተቀባናቸውን ማስዋቢያዎችን ለማስለቀቅ ከተቸገርን ቫዝሊንን በመቀባት በጥጥ አሊያም በንጹ ጨርቅ በመጥረግ በቀላሉ ማስለቀቅ እንችላለን። ቆዳችንን የተዋበ ለማድረግ ቫዝሊን ሞቅ በማድረግ ፊታችንን በመቀባት ልስላሴና ጠራትን መጎናጸፍ እንችላለን። ይህን የምናደርገው ወደ መኝታችን ከማምራታችን በፊት ነው። ቫዝሊን የተዋበ ጥፍር እንዲኖረንም ያግዘናል። የሽቶ ለረጅም ጊዜ መዓዛው በሰውነታችን ላይ እንዲቆይ ከፈለግን የፈለግንበት ቦታ ላይ ቫዝሊኑን ተቀብተን ሽቶውን ማድረግ መልካም ለውጥን ያመጣልናል። ጸጉርን ከሰውነታችን ለማስወገድ ስንሞክር የሚፈጠሩ ሽፍታዎችን እና ጥቋቁር ነጠብጣቦችን ለመቀነስ አስቀድመን መቀባት ይገባናል። የተረከዝን መሰነጣጠቅና መድረቅ ይከላከላል። ከተከሰተም ደግሞ እንዲድን ያደርጋል። ለስላሳና እርጥበቱ የተጠበቀ ውብ የሆነ ከንፈርም እንዲኖረን ያደርጋል። በማንኛውም ምክንያት ከተከሰቱ የቆዳ ላይ ሽፍታዎች ወይም ቁስሎች የሚፈጥሩትን የማሳከክ እና ህመም ስሜትን ይቀንሳል። ም ያዘጋጀሁት ሽንኩርት በደንብ ስለደቀቀ የሽንኩርቱን ውሃ ለማግኘት በደንብ ይረዳናል ማለት ነው። ቀጥሎ የማደርገው በሌላ ጎድጓዳ ሳህን ላይ ደግሞ አንድ የሾርባ ማንኪያ ቫዝሊን ማዘጋጀት ነው። ከዚያም ቫዝሊኑ ልክ እንደ ቅባት መቅለጥ ስላለበት እኔ ያደረግኩት በሌላ ድስት በጣም የፈላ ውሃ አዘጋጅቻለሁ። ውሃ ውስጥ ቫዝሊኑን ውስጡ ከትቼ እንዲቀልጥ አደረግኩት። እያማሰልኩት ማለት ነው። በግለቱ ይቀልጣል። ከዚያም ያው በደንብ እስከሚቀልጥ ድረስ የተወሰነ ጊዜን ይወስዳል። ቀጥሎም ሽንኩርቱን ከሞኩት በኋላ ከቫዝሊን ጋር በመደባለቅ እና እዛው ውሃ ውስጥ ከላይ አድርጎ በደንብ እያማሰሉ ለጥቂት ደቂቃዎች መቆየት ነው። ከዚያም ጸጉረን መቀባት ነው ማለት ነው።